በስማአብ ወወልድ ወመንፈስ ቅዱስ አዱ አምላክ እንኳን ለአባታችን ላውነ ኪሮስ ወራዊ በዓል በሰላም አደረሳቸው። አባ ኪሮስ በሀገረ ሮም ከአባቱ ንጉስ ሳቢያ ከእናቱ አንሰራ ተወለደ። ደጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት እየኖርባት በነበረበት ወቅት ይህን የተመረጠ አባት ሰጣቸው። አባ ኪሮስ የተወለደው በታሳ 8 ቀን ነበር። ጻድቁ አባት በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉ በፊት ዲላሶር ተብሎ ይጠራ እንደነበር ታሪኩ ይገልጻል። ቅዱሱ ከታላቅ ወንድሙ ቴዎድሮስ ጋር በሚኖርበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድዎች መጸወተ። መንፈስ ቅዱስ ኪሮስ ብሎ ጠራውና ልብዙዎች አባት ትሆናለህ በቃልህም ክርዳድ ይነቀላል። የአንድ ቀን መንገድ ሂድና ገዳማዊ መነኩስ ታገኛለህ፣ ከእርሱም ልብሰ መንኩስና ትለብሳለህ አለው። እንደ ታዘዘው በሄደ ጊዜ ከአንዲት በአት የራስ ጸጉሩ እስከ እግር የሚደርስ ግርማው የሚያስፈራ ገዳማዊ መጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣህን አለው ኪሮስም ግርማውን እያደነቀ ቀርቦ ተባረከ እና ሶስት ቀን ከቆየ በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህን አለው እርሱም አዎ በጣም እፈልጋለሁ ባለው ጊዜ አባ በብኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስናን ልብስ ተቀብሎ በዚያች ደመና ኪሮስ ካለበት ቦታ ተመለሰ። የአመጣውን አልባሰ ምንኩስናም ለኪሮስ አለበሰው። አባ በብኑዳ ሁል ጊዜ በሰርግ ሰማያዊ ህብስትና ጽዋ ወይን ቅዱስ ካይድ ያመጣለት ዘንድ አባ ኪሮስ በዚያ ለአባ በብኑዳ እየታዘዘ ሲኖር፣ አንድ ገዳማዊ ሰው ወደ አባ በብኑዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያ እንግዳ መነኩሴም በልቡ እንደኛ ሰው አይደለምን እያለ ሲያስብ፣ አባ በብኑዳ በመንፈስ አውቆ ለምን እንዲህ ታስባለህ? እኔም እንዳንተ በደለኛ ኃጥ የሆንኩ መነኩሴ ነኝ፣ አለው። ይህን እየተነጋገሩ ሳለ የሰርግ ጸሎት ደርሶ በህብረት ሲጸልዩ ፈጽመው ደስ የሚል መዓዛው መጣ። ወዲያውም የተዘጋጀ ኅብስትና ጽዋ ወይን ይዞ ቅዱስ ሚካኤልን ሲመጣ አየውና ተቀበለው። ያ እንግዳ መነኩሴ ግን አላየውም። አሁንም አስቀድሞ ያልነበረ ይህን ጽዋና ኅብስት ከየት አገኘው? ይህ ባህታዊ መሰሪ ነው እያለ አሰበ። አባ በብኑዳም ዳም ለምን እንዲህ ክፉ ታስባለ? አለው። መነኩሴውም አድንቆ ተቀምጠው መመገብ ጀመሩ። ያ እንግዳ መነኩሴ ግን ከዚያ ህብስተ ሰማይ ቆርሶ ያ እንግዳ መነኩሴ ግን ከዚያ ህብስተ ሰማይ ቆርሶ በልብሱ ደብቆ ወደ አስኬጥስ ገዳም ሄደ። በዚያ ያሉ መነኩሳትንም ሰብስቦ ያን በረድ የሚመስል ህብስት ሰማይ አሳያቸው። የት አገኘኸው? ቢሉት በዮርዳኖስ ገዳም ውስጥ በብኑዳ የሚባል መሰሪ ሰው አለ። ኑ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ወደ ሰማይ ወሰዳትና በልዑል ፊት ሰገደ። እግዚአብሔርም መልካም አገልጋዬ ሆይ፣ የተቀደሰውን ለውሻ የሰጠ በብኑዳ ክፉ አደረገ። ስለዚህም ባንበሳ ተሰብሮ እንዲሞት አደረጉ። ይህም በረከት ይከለከላል። ይህንንም ህብስት በበረሃ ላለ ፊልሞና ለሚባል መነኩሴ እስከ እስከላተሞስ ሲሳይ እንዲሆነው ስጠው አለው ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚህ ጊዜ አዘነና ወደ ማደሪያው ሄዶ ታንቆ ሞተ። አባ በብኑዳም ይመጣለት የነበረው መና ተከለከለ። ሶስት ቀን ምንም ሳይቀምስ ከቆየ በኋላ ያለቀሰ አባ ኪሮስን፣ ልጅ ሆይ፣ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ይህን ነገር ምንድን ነው አለው። አባ ኪሮስም የአመነኩሴ መጥቶ ከሄደ በኋላ እግዚአብሔር ተቆጥቷል አለው። አባ በብኑዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በብኑዳ ግን በቀንም ሆነ በማታ ከባቱ ሳይወጣ ይጸልይ እንደ መንኮራኩርም ይሰግድ ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለተ ሲሳይ ፍለጋ ወደ አንድ ሀገር ሄዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮሁና እያለቀሱ ምድር እየረገጡ ብዙ የፈረሰኛ ሰልፍ ተሰልፎ አስክሬኑ ላይ ድባብ እየዘረጉ ካህናት በማይጠንት በፊቱና በኋላው እየዘመሩ ባየ ጊዜ አንዱን ሰው ይህ የማየው ምንድን ነው ብሎ ቢጠይቀው፣ የኬልቄዶን ንጉሥ ስለሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያህል ይደረጋልን? ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በብኑዳ በደረሰ ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው ባገኘ ጊዜ በጣም አምሮ እያለቀሰ ጌታ ሆይ፣ ለምን እንዲህ ታደርጋለህ? ፍርድህ መልካም አይደለም። በመንግስት በመብልና በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። ስለአንተ ሲሉ አባትና እናትን፣ ሚስትንና ልጆችን ደስታን ሁሉ ትተው በተራራና በዋሻ በጾምና በጸሎት የኖሩትን ደግሞ ስጋቸውን ለዱር አራዊት ትሰጣለ። ያንተን ፍርድ ላልሰማ እንዳልነሳ ሕያው ስምህን ብሎ መሬት ላይ ተኛ። አርባ ዓመት ሲሆነው ግማሽ ስጋው አለቀ። ጌታችን ኢየሱስ ክርስቶስ በመልአክ አምሳል ተገልጾ ተጋዳይ የሆንክ አርበኛ ኪሮስ ሆይ ሰላም ላንተ ይሁን፣ ተነሳለው ኪሮስም አንተ ማነ መልአክ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ መነሳት ባቃተው ጊዜ ምድርን ስጋውን አተያዥ ባላት ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አወቀው። ላ ሰውነቱ እንዳበሰው ሰውነቱ እንደ ሕፃን ሆነ። በምድር ላይ ሰግዶ ጌታችን እንደመብረቅ ሲለወጥና እልፍ አይላክ መላእክት ሲያመሰግኑት አያቸው! ጌታችንም ኪሮስ ሆይ አንተ ሚስትህን፣ ልጆችን፣ መንግስትህን የተወህልኝ የማርያም ልጅ ኢየሱስ ነኝ። ስለ ሁሉ ብዙ የብዙ ብዙ ታገኛለህ። በምድር ላይ እንዳንተ ትዕግስትን የለበሰ አላገኘሁም። ለዚህ እንግዳ መነኩሴ ቅድሳቴን ለምን ሰጣችሁት? ስለዚህ ነው የበብኑ ዳን ስጋ ናራዊት የሰጠሁት በዚህ ምክንያት በፊት እንዳይወቀስ ነው። ለሁሉ ስራ ፍዳ አለውና አምላኩ በምድር ላይ የገሰጸው ሰው ብፁዕ ነው ያለውን አልሰማምን? ኪሮስም ጌታ ሆይ ፍርድህ ቅን ነው አለ። ጌታችንም ከዚህ በኋላ የነፍስን ከስጋ መለያየት ታይ ዘንድ የነፍስን ከስጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብሎ ተሰወረ። አባ ኪሮስ በጌታችን ታዞ ደብረ ባሳት በደረሰ ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችንን ስዕል አይቶ ከዓይኖቹ እንባ እየፈሰሰ እመቤቴ ሆይ አስብኝ አላት። ስዕሊቱም ኪሮስ ሆይ መምጣትህ መልካም ነው። የአባትን አጽም ጠብቅ ዘንድ ተጠብቅ ዘንድ ወደ ማደሪያ ተመለስ አለችው። ይህን ሰምቶ ከሥዕሏ ፊት ሰባት መቶ ስግደት ሰገደ። በብራይስጥ ቋንቋም እንግዳነህና በቃህ በምሕረት መዝገብም ተመዝግቦልሃል የሚለውን ቃል ሰማ። ከዚያም መስፈርስ የሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን በገርጌው ቅዱስ ገብርኤልን በቀኙም ሩፋኤልን በግራውም ሰዳከኤልን በክንፋቸው ጋርደውት አየ። እርሱም በገዳዮች ፊት ሞትን የማይፈራ ሆይ እንዴት ነህ ብለው ሰላምታ ሰጡት። እርሱም አድንቆ በለልና ነዋሪዎች ሆይ እዚህ ለምን ተቀመጣችሁ አላቸው። እነርሱም ይህን ድሃ እንድንጠብቀው ከእግዚአብሔር ታዘናል አሉት። እስከ መቼ ቢላቸው፣ አምላካችን እስከሚያሳርፈው ድረስ ብለውታል። ከዚህም በኋላ ወደ ታመመው ተመልሶ በዚህ ቦታ ከኖርህና ከታመምህ ምን ያህል ዘመን ነው ብሎ ጠየቀው። በሽተኛውም በዚህ ቦታ ስኖር 65 ዓመት ነው፣ ከታመምኩ 20 ዓመት ነው አለ። መልሶም አበምኔቱና የገዳሙ መነኩሳት ይጎበኙሃል አለው። በሽተኛውም አባቴ ሆይ የለም ፊታቸውን ካየው አስራ አምስት ዓመት ነው አለው። አባ ኪሮስም አባትህ ማን ነው እናትስ ማን ናት ብሎ በጠየቀው ጊዜ አባቴ የኬልቄዶን ንጉሥ ነው እናቴም ንግሥት ናት፣ በአባቴ ቤት ያሉ ሰዎች ወርቁንና ብሩን፣ ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚያች ገዳም ማን አደረሰህ ብሎ በጠየቀው ጠየቀው ጠየቀው እርሱም እንዳንተ ያሉ ሁለት ሰዎች ወደ አባቴ ቤት መጥተው ከዚያ አደሩ። ኮላሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥቶ ሚሳኤል ብሎ ጠርቶ ሲነጋ ተነስተህ ከነዚህ ቅዱሳን ጋር ሂድ አለኝ። እኔም መጥቼ ወደዚህ ገዳም ደረስኩ አለው። አባ ኪሮስም ያባቱን የበብኑ ዳንና የሌሎችንም ቤተ መንግስትን እየተው የመነኑ ቅዱሳንን ሁኔታ እያነሳ አጽናናው። እግዚአብሔርም የሚወደውን ይገስጻልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎ መልሶ ዝም አለ። ያን ጊዜ በሞት ያሰናብተው ዘንድ አባ ኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችንም አባ ኪሮስን ምን ያህል እንደምወድህ የመላእክት ሰራዊት ያዩና ያውቁ ዘንድ ይህችን የገነት ተክል አበባ ከእጄ ወስደህ በፊቱ ላይ ጣል አለው። ኪሮስም እንዲሁ አደረገ። ያን ጊዜ የበሽተኛ የሚሳኤል ነፍስ ያለ ጻዕር በፍጥነት መጣች። መድኃኔታችንም ተቀብሎ ሳማት። ከእርሱ ጋርም በብርሃን ሰረገላ ውስጥ አስቀመጣት። አውጥቶም በሰማያዊ ክብር አኖራት። አባ ኪሮስም አለቀሰ። አባ ኪሮስም የገዳሙን መነኩሳት ያን በሽተኛ ቅበሩት ሲላቸው ፈቃደኞች ባለመሆኑ ፈቃደኞች ባለመሆን ያንጎራጎሩ ነበር። አራት የመላእክት አለቆች ስጋውን በከርቤና በሚያ አጠኑ። የገዳሙ መነኩሳትም የሚሸተን ምንድን ነው? ይህ መነኩስ ስራይን ያውቅ የሆንን ተባባሉ። ስጋውንም በገዳሙ በእንግዳ መቃብር ቀበሩት። ከመቃብሩም ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባኪሮስም እነዚያን መነኩሳት በክፉ ስራቸው ገሰጻቸው። መከራም ይመጣባቸዋል አላቸው። ሊወግሩትም ድንጋይ ባነሱ ጊዜ ሰረገላ መጥቶ ወደ ማደሪያው አደረሰው። በማግስቱም ሽፍቶች መጥተው የዚያን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት። አባ ኪሮስ በባዕቱ ሆኖ ሰራዊተ ጽልመት የእነዚህን ክፎች መነኮሳት ነፍሳት እያቻኮሉ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህን ሰውታት እነዚህን ሰውታት አሳቱኝ ብሎ እግዚአብሔር ይመራቸው እነዚህን ሰውታት አሳቱኝ ብሎ እግዚአብሔር ይመራቸው ዘንድ ሰላ አርባ ቀንና ሌሊት ጾመ። አልመራቸውምና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ስጋው በእሳት እንደተጠበሰ እስኪሆን ቆየ። ቃልም አልመራቸውም እና አትድከም አለው። እንደገና በሆዱ ተኝቶ ዓይኑ ወልቆ ታወረ። ሰይጣንም ከሩቅ ሆኖ ብዙዎችን በኪዳንህ ያሳትክና ገንዘቤን ልትወስድ የተነሳሳ ኪሮስ አንተነህን አሁን ዓይንህ ጠፋ ማን ይረዳሃል? ማንስ ይመራሃል? አለው ይህን ሲሰማ አባ ኪሮስ ወደ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ናንተ ይሁን። በእውነት አንተ ሰውን ወዳጅነ ድካመ ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጅን በስምህ ለሚጠራ ልጁን በስምህ ለሚጠራ በእምነት ሆኖ የገድልህን መጽሐፍ ያጻፈ ያጻፈ ያነበበ መባእና ዕጣን ለቤተ ክርስቲያን የሰጠውን ለአንተ አስራት የሆን ዘንድ ሰጠሁ! አንተም ጋራ ባህረ እሳትን ይለፍ ደስም ይሰኝ ይሰኛለው። ይህንኑ ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊት ሞገስ ካገኘ እነዚህን መነኮሳት ማርለኝ ማርለኛለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውንም ከስጋቸው ጋር አዋህዶ አስነሳቸው። አባ ኪሮስንም ባዩ ጊዜ አፈሩ። በአባ ኪሮስ ልመና አልባስ ምንኩስና ለበሱ። ወደ ገዳማቸው የሚወስድ መንገድንም አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸውም ደርሰው ቤተ ክርስቲያን ሰርተው በጾም በጸሎትና እንግዳ በመቀበል ኖሩ። ከብዙ ጊዜ በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላከ። መልአኩን ላክ ብሎ በጸለይ ጊዜ ጌታችን አንተው ሄደ ጎበኛቸው ብሎ ደመናን ጠርቶና በዚያች ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያው ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳትም ባዩት ጊዜ ከአበምኔቱ ጋር ሮጠው ሄደው አቅፈው እየሳሙት ደህና ደህን ደህና ነህን? አሉት። እርሱም ውሻና ነዳይ ለመሆን ለእኔ ይህ ክብር ለምኔ ነው? አላቸው። እነርሱም ባለማወቃችን ያሳዘንህን ይቅር በለን ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚያን ጊዜ እግዚአብሔር ይቅር ይበላቸው፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃል ሰሙ። እነርሱም ይህ የናቅነውን የጣልነውን ሚሳኤል አይደለምን? ይህ የናቅነውና የጣልነው ሚሳኤል አይደለምን? ብለው እያደነቁ አጽሙን ወደ ቤተ ክርስቲያን አጽሙን ወደ ቤተ ክርስቲያን ውስጥ ሊያስገቡት በፈለጉ ጊዜ ባለበት ተዉት። ነገር ግን በጸሎቱ ትጠቀሙ ዘንድ ትዘከሩት ተዝካሩን አድርጉ አላቸው። እርሱም እየመከራቸው ወደ ቤተክርስቲያን ደረሱ። አባ ኪሮስም የክርስቶስ ማደሪያ ሆይ ሰላም፣ ብሎ የተሳለመ ጊዜ በሃከ ፈላሲ ክቡር ክቡር መጻተኛ ሆይ ሰላም ስላለው አደነቀ። አበምኔቱም በቤት ዕደር ቢለውም አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሄዶ አደረ። በማግስቱም። በማግስቱም ከእንግዲህ ወዲህ በመንግስተ ሰማያት እንጂ በዚህ ምድር አንታያይምና በጸሎታቸው አስቡኝ ብሎ ተሰናብቷቸው ወደ ማደሪያው ተመልሶ አጋንንትኑ ሲላቸው፣ እየመጡ ሂዱ ሲላቸው፣ እየሄዱ ሲገዛቸው ኖረ። ከዚህም በኋላ ቅዱስ ኪሮስ በገድልና በትሩፋት እየተንቀጠቀጠ ለብዙ ዘመናት ከኖረ በኋላ በሁለት መቶ ሰባ አመቱ በሐምሌ ስምንት ቀን ቅዱስ ዳዊት እየዘመረለት እልፍ አይላፍ ቅዱሳን መላእክት በተገኙበት ጌታችን በተገኙበት ጌታችን ኢየሱስ ክርስቶስ ነፍሱን ከስጋው ለይቶ አሳርጓታል። ጌታችንም የአስኬጥስ ገዳም አባ ባውማ ስጋውን ገንዞ እንዲቀብረው አደረገ። እሱም የንጉስ ዘይኑን ልጅ ቅድስት ኢላሪያን ስጋዋን የገነዘ ነው። ደግሞም አባ በውማ ጌታችን ዳዘዘው በመንፈስ ቅዱስ የቅዱስ ኪሮስን ገድሉን የጻፈ ነው። እኔ አባ በውማም የቅዱስ ኪሮስን ገድሉን ጽፌ ለሚያነበውና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናት ሁሉና ወደ ገዳማትም ላኩ ተብሎ ተጽፏል።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 ከዚያም ወደ መጣሪያ አገር ደረሱ። ይቺም ክብሪ ውባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና መታጠቢያ ቦታ የሆነች ናት። እርሷም እስከዛሬ አለች። ሰዎችም ካገሩ ሁሉ እየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግልም እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን ለመረጣት እና ለወደዳት በስጋም እናቱ ላደረጋት፣ ስለ እርሷም ዘመድ ለሆነና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሚን። በዚችም ዕለት የአንድ ሺህ ሁለት ሰማዕታት መታሰቢያቸው ነው። ደግሞ የአትካሮን እና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖችን እግዚአብሔር ይማረን ለዘላለሙ አሜን። በዚችም ዕለት የኤርማኖስና ትምዳ አረፈች። በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። በአባታችን አባ ኪሮስ ጸሎትና ምልጃ ይጠብቀን። መድኃኒታችን ኢየሱስ ክርስቶስ በቅዱሳኑ ምልጃ ሀገራችን ኢትዮጵያ ሰላም ያድርግልን፣ እኛንም በእያለንበት ሁሉ ይጠብቀን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ በቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእለት እንጀራችንን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉን ይቅር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 እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምህረትን ለምኝልን ኃጢያታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሃት ለእግዚአብሔር ወለወላዲቱን ግን ወለመስቀሉ ክብር ይቆየን።